ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ ደግሞ አራት ለሽያጭ የቀረቡ ዘመናዊ ቪላ ቤቶችን እየላችሁ መጥቻለው። እንግዲህ ውድ ተመልካቾቻችን፣ ስለ እነዚህ ቤቶችን መረጃ እስከ መጨረሻ የሚያስቃኛችሁ ይሆናል። እናንተም ደግሞ እስከ መጨረሻ በትዕግስት እንድትከታተሉ ላይ ፕሮፐርቲ በዚሁ ይጋብዛችኋል። ውድ ተመልካቾቻችን ዛሬ ፍቅርና ደስታን የምትቋደሱበት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰሩት ቤቶች ይዘንላችሁ መጥተናል። እንግዲህ በመጀመሪያ የሚያስቃኛችሁ ቤት በኮቶቤ አካባቢ የሚገኝ 250 ካሬ ላይ የተሰራ እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ቤት ነው። እንደሚታዩት ግቡ በግሪን የተሸፈነ ሲሆን እጅግ በጣም ቆንጆ ሆኖ እየተሰራ ግሪን አለው። ስድስት መኪና ማቆም የሚችል ፓርኪንግ አለው። እንደዚሁም በጣም ቆንጆ ሆኖ እየተሰራ ደረጃ አለው። በጣም የሚያምር እና ቆንጆ ሆኖ እየተሰራ ቤት ነው። ውድ የላይ ፕሮፐርቲ ቤተሰቦች ይሄ ቤት ዋና ላይ ሶስት መኝታ ቤቶች ሳርቪስ ላይ እንደዚሁ ሶስት መኝታ ቤቶች በአጠቃላይ ስድስት መኝታ ቤቶች አሉት እጅግ በጣም የሚያምርና ቆንጆ ሆኖ እየተሰራ ዘመናዊ ቤት ማለት ነው እንግዲህ ይህ ቤት ዋና ላይ ከሚገኙት ሶስቱ መኝታ ቤቶች ላይ ሻወርሽንት ቤትና ቁምሳጥን አለው በጣም የሚያምር ቁም ሳጥን የተገጠመለት እጅግ በጣም ቆንጆና ንጹህ እንጨት የተሰራ በሮችም አሉት። እንደዚሁም የላይት አገጣጠም በጣም ቆንጆ ሆኖ እየተሰራ ሲሆን ይሄ ቤት ካሜራም የተገጠመለት በጣም ዘመናዊ ካሜራ የተገጠመለት የሚያምርና ቆንጆ ሆኖ እየተሰራ ቤት ነው። ከሳሎን ወደ መኝታ ቤት ብቅ ስንል የእጅ መታጠባን እናገኛለን። ዘመናዊ መስታወት የተገጠመለት በጣም ቆንጆ ሆኖ እየተሰራ እጅ መታጠባ አለው። ከዛው በመቀጠል ደግሞ የሳሎን ሻወር፣ ሽንት ቤት እንደዚሁም ባኞ ቤት እናገኛለን ማለት ነው። ወደ ማስተር ቤድሩም ገባ ስንል በመጀመሪያ ደረጃ የካሜራ መቆጣጠራ ቲቪ አለ። እንደዚሁም በጣም የሚያምርና ቆንጆ ሆኖ እየተሰራ ቁምሳጥን እናገኛለን። በጣም የሚያምርና ቆንጆ ሆኖ እየተሰራ ነው። ውድ ተመልካቾቻችን፣ ውስጥ ገባ ስንል ጃኩሲ አለው። እጅ መታጠባ አለው። እንደዚሁም ሽንት ቤት አለው። ውሃ ማሞቂያ ቦይለር አለው። በጣም የሚያምርና እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ቤት ነው እንግዲህ ሶስቱ ላይ ከሚገኙት ሶስቱም መኝታ ቤቶች ላይ ቁም ሳጥን አላቸው። በጣም ንጡ ሆኖ እየተሰሩ የሚያምር ቁም ሳጥን አላቸው። እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ቤት ነው። እንግዲህ እንደዚሁም ክሎዝድ ኪችን አለው። በጣም ሰፋ ብሎ እየተሰራ ክሎዝድ ኪችን አለው ማለት ነው። በጣም የሚያምርና ቆንጆ ዘመናዊ ሆኖ እየተሰራ ቤት ነው። በኮተቤ መምህራን ኮሌጅ አካባቢ የሚገኝ እጅግ በጣም ቆንጆ ሆኖ እየተሰራ ዘመናዊ ቤት ነው። ውድ የላይ ፕሮፐርቲ ቤተሰቦች ይሄንና እነዚህን የመሳሰሉት ቤቶችን በየቀኑ በየቀኑ ሶስት ሰዓት ይዘን ስለምንቀርብ እናንተም እንድትከታተሉ ላይ ፕሮፐርቲ በዚሁ ይጋብዛችኋል። ውድ ተመልካቾቻችን እንግዲህ እንደሚታዩት አሁን የምንገኘው ሰርቪስ ላይ ነው። ክሎዝድ ኪችን ነው ማለት ነው። ይሄ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ክሎዝድ ኪችን አለው። የዚህ ቤት ዋጋም ተቆርጦለታል። እጅግ በጣም በቅናሽ ዋጋ ከሚሸጡት ቤቶች መካከል አንዱ ነው። ሃያ አንድ ሚሊዮን ብር ተብሎለታል። 21 ሚሊዮን ጥሪ ነው። እውነተኛና ትክክለኛ ገዢ ከመጣ ዋጋው ድርድር አለው ማለት ነው። እንግዲህ እንደሚታዩት ምንም ጠብ የሚል ነገር የለም። ጣራው የተሸፈነ ነው። በጣም ቆንጆ ሆኖ የተሰራ ቤት ነው። አንዳንድ ክፍሎች ዝግ ስለሆኑ እንግዲህ ወደ ውስጥ ገብተን ቪዲዮ አላነሳንም። ይቅርታ እየጠገኝ ውድ ተመልካቾቻችን ከዚህ በመቀጠል ደግሞ እጅግ በጣም የሚያምርና ዘመናዊ ሆኖ የተሰራ አራት መቶ ካሬ ቪላ ቤት እዚህ ላችሁ መጥቻለሁ። የዚህ ቤት ደግሞ እዛው አካባቢ በኮቶቤ መምህራን ኮሌጅ አካባቢ የሚገኝ አራት መቶ ካሬ ላይ የተሰራ እጅግ በጣም ቆንጆ ሆኖ የተሰራ ዘመናዊ ቪላ ቤት ነው። በሁለተኛ ደረጃ ደግሞ ይላችሁ የመጣሁት እንደሚታዩት ግቡ በግሪን የተሸፈነ ሲሆን እጅግ በጣም ቆንጆና ሰፋ ብሎ የተሰራ ፓርኪንግ አለው። ከስድስት እስከ ሰባት መኪና ማቆም የሚችል ፓርኪንግ አለው። ፓርኪንግ ላይ በጣም ታስቦበት የተሰራ ይመስላል። ይህ ቤት እጅግ በጣም ቆንጆ ሆኖ እየተሰራ ነው። እንዲሁ የበግ ማረጃ አለው። እዚህ ወደ ውስጥ ገባ ስንል ደግሞ የላውንደሪ ቦታ አለው። ግቡ በግሪን ያበደ እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ቤት ነው። የሚያምርና ቆንጆ ሆኖ እየተሰራ አበባ በር ላይ ቁጭ ብለዋል። የሚያምር ደረጃም አለው። በጣም የሚያምርና ቆንጆ ሆኖ እየተሰራ ቤት ነው። እንደሚታዩት አበባው በጣም የሚያምርና ማራኪ ሆኖ በጣም በጣም ቆንጆ ደስ የሚል ቫሊዩ ያለው ሲሆን እንግዲህ ውድ ተመልካቾቻችን ወደ ውስጥ ገባ ስንል ደግሞ በጣም በጥሩ ሁኔታ የተሰራ ኮሪደር እናገኛለን። ወደ ውስጥ ገባ ብሎ አበባ እየተቀመጠለት እጅግ በጣም የሚያምር እና ቆንጆ ሆኖ እየተሰራ ነው። በጣም በጣም የሚያምር ና ቆንጆ ሆኖ እየተሰራ ቤት ነው ይሄ ቤት ይሄ ቤት እንግዲህ ዋና ላይ አራት መኝታ ቤቶች አሉ ሳርቪስ ላይ ሁለት መኝታ ቤቶች በአጠቃላይ ስድስት መኝታ ቤቶች ይገኙበታል እንደሚታዩት ሳሎኑ በጣም የሚያምርና ቆንጆ ሆኖ እየተሰራ ሳሎን አለው የላይቲንግ ሲስተም አገጣጠም እንደዚሁም የኦፕን ኪችኑ አገጣጠም እጅግ በጣም ቆንጆና ዘመናዊ ያሰኛል። በአገር ውስጥ የተሰሩ ማቴሪያሎች የተሰራ ነው። ይሄ የኦፕን ኪችኑ አስተራር በጣም በጣም ቆንጆ ሆኖ እየተሰራ ነው ማለት ነው። ወዲ ተመልካቾቻችን በጣም የሚያምርና ቆንጆ ሆኖ እየተሰራ ቤት ነው። ስለዚህ ውድዬ ላይ ፕሮፐርቲ ቤተሰቦች ይህም ቤት መግዛት የሚትፈልጉ ካላችሁ እንግዲህ በ0911 689665 ላይ ደውላችሁ ሄሎ ማለት ብቻ ይጠበቅባችኋል። ላይ ፕሮፐርቲ ሁሌ ማታ ሶስት ሰዓት አዳዲስ ነገሮችን ይዞላችሁ ይመጣል። እንግዲህ አሁን ወደ ሳሎኑ ማስተር ሳሎኑ ሻወር ሽንት ቤት እየገባን ነው። እንደሚታዩት እንግዲህ በጣም የሚያምርና ቆንጆ ሆኖ የተሰራ የሳሎን ሻወርሽንት ቤት ነው። ይሄኛው ደግሞ የሚታዩት ማስተር ቤድሩሙ ነው። በጣም የሚያምርና ቆንጆ ሆኖ የተሰራ ማስተር ቤድሩም አለው። የተጠቀሙበት ማቴሪያል እጅግ በጣም ቆንጆና ዘመናዊ ያሰኛል። ነጭ በነጭ የሆነው ቁም ሳጥን የተገጠመለት ቀይ ሰራሚክ እየተሰራላት በጣም የሚያምር ቆንጆ ሆኖ እየተሰራ ቤት ነው። እንግዲህ ውድ ላይ ፕሮፐርቲ ቤተሰቦች፣ ሻወር ሽንት ቤት ደግሞ የማስተር ባዝሩም ዞር ብሎ የተሰራ ነው። ከቁም ሳጥኑ ጋር አገናኝም በጣም የሚያምር ገንዳ አለው። እጅ መታጠቢያና እንደዚሁም ጀኩዚ ያለው በጣም የሚያምርና ቆንጆ ሆኖ የተሰራ ቤት ነው። አራት መቶ ካሬ ላይ የተሰራ ዘመናዊ ቪላ ቤት ነው እንግዲህ ውድ ተመልካቾቻችን፣ የዚህ ቤትም ዋጋ ተቆርጦለታል ማለት ነው። ከዚህ በፊት አርባ ሚሊዮን ሲጠራ የነበረው ቤት፣ በአሁኑ ሰዓት የቤት ዋጋ በኢትዮጵያ በጣም ቀንሰዋል። ስለዚህ የዚህ ቤት ዋጋ 40 ሚሊዮን ነበረ። አሁን ግን 30 ሚሊዮን ብር ጥሪ ነው። እጅግ በጣም የሚያምርና ቆንጆ ቤት በቅናሽ ዋጋ የሸሚቱ ይላቸዋል። ሶስተኛ ደረጃ ደግሞ እየላችሁ የመጣሁት እዚህ በሰሚት አትሌቶች መንደር ተብሎ በሚጠራበት ሰፈር የሚገኝ እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ቤት ነው። ይሄ ቤት ደግሞ 250 ካሬ ላይ እየተሰራ ሲሆን ግቢው ሶስት መኪና ማቆም የሚችል ፓርኪንግ አለው። እንደዚሁም በግሪን የተሸፈነ ሲሆን እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ቤት ነው። ዋና ላይ ሶስት መኝታ ቤቶች አሉት። ሰርቪስ ላይ ሶስት መኝታ፣ በአጠቃላይ ስድስት መኝታ አለው ማለት ነው። እጅግ በጣም የሚያምርና ቆንጆ ሆኖ የተሰራ ቤት ነው። ልዩ ሆኖ የተሰራ ነው። ስዋና ላይ ከሚገኙት ሶስቱ መኝታ ቤቶች ላይ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰሩት ቁምሳጥኖች ተገጥሞላታል። በጣም የሚያምርና ልዩ ሆኖ የተሰራ ቤት ነው። እንግዲህ ይሄውን የምንገኘው ማስተር ቤድሮም ውስጥ ነው። ማስተር ቤድሮም እጅግ በጣም የሚያምርና ቆንጆ ሆኖ እየተሰራ ማስተር አለው። በጣም የሚያምር ቁም ሳጥን ያለው ሲሆን ውስጥ ገባ ስንል ደግሞ ማስተር ቤድሮሙን ባዝሩም እናገኛለን። እጅ መታጠባ አለው፣ ጃኩሲ አለው እና በጣም የሚያምርና ቆንጆ ሆኖ እየተሰራ ነው። የውሃው ማሞቃ ቦይለር አለው። እጅግ በጣም የሚያምርና ቆንጆ ሆኖ እየተሰራ ነው። ውድ ተመልካቾቻችን እንግዲህ ይሄና እነዚህን የመሳሰሉት ቤቶችን ላይ ፕሮፐርቲ ማታ ሶስት ሰዓት በየቀኑ ይዞላችሁ ይቀርባል። እናንተም ደግሞ ቻናላችን ሰብስክራይብ አድርጋችሁ ላይክና ሼር አድርጉትና ሁሌ የምንለቃችሁ ቪዲዮ እናንተ ጋር እንድደርስ ማድረግ እንችላለን። ላይ ፕሮፐርቲ ከእናንተ ጋር ይሰራል። አብሬን ይንሰራ ንልናችኋል። የሚያምር ቁም ሳጥን የተገጠመለት እጅግ በጣም ቆንጆ ሆኖ የተሰራ ዘመናዊ ቤት በሰሚት አትሌቶች መንደር ብቻ ይገኙ ብላል። ከእያንዳንዱ ሻወር ሽንት ቤት ቦይለር ያለው ሲሆን በጣም የሚያምር የሚያምርና ቆንጆ ሆኖ የተሰራ ቤት ነው። የዚህ ቤት ዋጋም ተቆርጦለታል። እጅግ በጣም በቅናሽ ዋጋ ከሚሸጡት ቤቶች መካከል ይሄኛው ቤት ደግሞ አንዱ ነው ማለት ነው። ውድ ተመልካቾቻችን የዚህ ቤት ዋጋ እጅግ በጣም በቅናሽ ዋጋ ከሚሸጡት ቤቶች መካከል አንዱ ነው። 24 ሚሊዮን ብር ጥሪ ተብሎለታል። እውነተኛና ትክክለኛ ገዢ ከመጣ ዋጋው ድርድር አለው። ላይ ፕሮፐርቲ ከእናንተ ጋር ይሰራል። አብረን ይንሰራልን እንግዲህ ውዴ ላይ ፕሮፐርቲ ቤተሰቦች ለዛሬ ይዜን የመጣነው ቪዲዮ ይሄን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ ድረስ ዚህ አለም ዳርቻ ያላችሁ ኢትዮጵያኖች እጅግ በጣም ነማመሰግናችሁ። ሰላሙን ሁሉን። ቻው ባይ ባይ